ሰላም ቤተሰብ ዛሬ ሰላጣ በትጄን እንሰራለሁ። ከጎበዝ ዝጋ ማለት ነው። እዚህ ጋ ሁሉም ቁጥራለኝ። ናና፣ ባቅዶኒስ፣ ከስ ቲማቲም አለኝ፣ ፍልፍል ባህሬት፣ ክያር፣ ሌሞን፣ ጀርጅ። እዚህ ጋ ደግሞ በትጄን አለኝ እንደዚህ የተቆረጠ እንደዚህ የተቆረጠ ክብዝ አለኝ። በዘይት እጠብሰዋለሁኝ። ከዚህ ጋር ድብስ ርማን አለኝ። ታህኒ አለኝ። ዘይት ዘይቱን። ይሄኛው ደግሞ ስማግ ስማግ ይባላል። ከዛውን እጠብሰዋለሁ ከዛም እንደዚህ አድርጌ ቀል አድርጌዋለሁ። በትንጀኑ ኩብዙን እንደዚህ። መጀመሪያ ላይ ሽንኩርት ረሳሁኝ። ከዛ እንደዚህ የተከተፈ ሽንኩርት። ከዛ እንደዚህ ሽታ እንዳያመጣ ባህር እስወትና ፍልፍል እስወት ትንሽ ጨምራለሁ። ሽንኩርቱ ሽታ እንዳያመጣ ማለት ነው። ከዛም ከትፌው ይሄን ይመስላል። ሶስቱን ሰርቼ በኋላ እቀላቅለዋለሁኝ። አሁን ስለማልፈልገው ፍሪጅ አደርገዋለሁ የተወሰነ ሰዓት። ከዛም አሁን እዚህ ጋር ሶስ እሰራለሁ። ሎሚ እጨምራለሁ። ከዛ ዘይት። ዘይቱ መጠናችን ግን ማወቅ አለብን። ብዙም አይደለም ሰላጣ

ከዛን ስማክ አንድ የሻይ ማንኪያ ትንሽ፣ ከዛ ጫው ሁለት ማንኪያ ነው የሚጠቀመው። ከዛ አሁን እንደዚህ ይዘገውና መተዋሉ ማለት ነው። ማማሰል አይጠበቅብኝም። ከዛ እንደዚህ ይሆናል ስመተው ማለት ነው። አሁን በቃ እንደዚህ ሰላጤ ዝግጁ ነው። ማቀላቀል ይቻላል፣ ግን እኔ አሁን ስለማልጠቀመው ሰላጣውና ሶሱን ፍሪጅ ውስጥ አስቀምጠዋለሁ። ለዛሬ ይህን ይመስላል። ሰብስክራይብ አድርጉልኝ። ሰላም ሁኑልኝ። በሌላ ቪዲዮ እስከምን ገናኝ።